በመጽሐፍ ቅዱስ ውስጥ ያሉ ከአዳም እስከ ኖህ ድረስ የስማቸው ትርጓሜ በሚያስገርም ሁኔታ ኢየሱስን ይገልጻል። እያንዳንዳቸውንም ስንመለከት አዳም ማለት በኢብራይስጥ ሰው ማለት ነው። በዘፍጥረት ምዕራፍ አምስት ቁጥር ሁለት ላይ እግዚአብሔር አዳምንም ሔዋንንም አዳም ብሎ ጠራቸው ይለናል። በመቀጠልም አዳም ሴትን ወለደ። ሴት ማለት ምትክ ማለት ነው። ይህንንም ሔዋን እግዚአብሔር በአቤል ምትክ ወንድ ልጅ ሰጠኝ ስትል ሴት አለችው። ቀጥሎ ያሉት ትውልዶች ሄኖስ ሞት፣ ቃይና ሐዘን፣ መላልኤል የእግዚአብሔር በረከት፣ ያሬድ ከሰማይ የወረደ፣ ሄኖክ አስተማሪ፣ ማቱሳላ በሞቱ የሚያመጣ። ይህንንም ስያሜ ያገኘው ማቱሳላ ከሞተ በኋላ ነበር የጥፋት ውሃ የመጣው። ቀጥሎ ላሜህ ራሱን ዝቅ ያደረገ፣ ኖህ ማለት ደግሞ እረፍት ማለት ነው። በአማርኛ ትንሽ ቢከብድም እነዚህን በአንድ ላይ ስናደርጋቸው የሰውን ሐዘንና ሞት በምትክነት የተቀበለ የእግዚአብሔር በረከት ከሰማይ የወረደ አስተማሪ ራሱን ዝቅ ያደረገ በሞቱም ወደ እረፍት የሚመራ የሚል ትርጓሜ ይሰጣል። ይህም እግዚአብሔር አላማውን አጋጣሚ በሚመስል ነገር ሲናገር እናያለን። እነዚህንና ሌሎች የመጽሐፍ ቅዱስ ዳሰሳዎችን ጥያቄና መልሶችን ለመከታተልና ለሌሎች ቅዱሳን ወንድሞች፣ እህቶች እንዲዳረስ ሰብስክራይብ ያደርጉ ጥያቄን ለመጠየቅ ዲስክሪፕሽን ላይ ባለው ሊንክ ወይም በዚህ ቪዲዮ ላይ በኮሜንት አድርሱ። ፀጋ ይብዛላችሁ።